ሀኒ አባቷን እንግዲህ የሚያሳክምላት ሰው አግኝታለች ከብሱ ጭንቀት በኋላ ማለት ነው የዛሬው ደስታ የተለየ ነው በእውነት ማለት እንዴት እንደስ እንዳለኝ ያስለቅሳልም በጣም ነው ደግሞ ደስ የሚለው ማለት ነው እንግዲህ አንድ ሰው በሃይማኖቱ ከጠነከረ በሃይማኖቱ ከተማመነ እንግዲህ የትም ወርቆ አይወርቅም ማለት ነው። በጣም ያናደደ ደግሞ ማለት ነው ዶክተሩ ሲያሾፍባት ነበርና በሃይማኖቷ እንዴት እንደምትተማመን ሲነግራት ስትነግረው ሲቀልድበት በጣም ነበር ያናደደ ዶክተሩ ማለት ነው እና መጨረሻ ላይ ግን እንግዲህ በጣም ደስ ይላለ። እርሜ ጤና ይስጠትን ለሰላምዬ አባትና ለምናሴ አባት ማለት ነው። በእውነት እንደገና ደግሞ ምናሴና ሰላም ልክ እንዳባታቸው መልካም ልጆች ናቸው ማለት ነው። እንግዲህ ይህ ሰላምና የምናሴ አባት መልካም ሰው ነው። ያህን ይህን አባት እንግዲህ ህይወታቸውን አትርፏቸዋል ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ፍርድ ቤት ሰዎች እንዴት ናቸው? ከኔ ጋቱ ሰላም አልሐምዱሊላሂ ረቢል ዓለሚን። በያላችሁ ወቅት ሰላማችሁ ብዝት ይበልኝ። ለቻናል ወድ እስከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ እንደዚህ የሚያሳዝን አስተማሪና ደግሞ ደስ የሚል ድራማ እንከታተላለን አብረን ማንወድ ቤተሰቦቼ። እንግዲህ ወይዘሮ ሜላት ማለት ነው የስራዋን አገኘች ማለት ነው የስራዋን ገና መቼ ገና መቼ፣ እንደውነት ውነት አሁን ገና ሀንቾ የነምናሴ እህት መሆኗ ይረጋገጥ ይመስለኛል። እንደው ቢረጋግጥና ወይዘሮ ሜላት ማለት ነው እንዴ እንደ ሀንቾ በቃ እሷ የምትጸጸት ሀንቾን እንዳስጠቀሰቻት። እንዴ አሁንማ በቃ ደስ ነው ደስ ደስ ደስ ነው ያላት ሀንቾ በጣም ደስ ይላል። እንግዲህ ወይዘሮ ሜላት አሁንም በገንዘብ እየገዛች ዶክተሩን፣ አሁንም ደግሞ የሰላም አባት እንግዲህ እንዲያሳክማቸው እያደረገች ነበር ማለት ነው ነገር ግን ያው አንዳንድ ጊዜ አይቸግረውም እሱ ዶክተርም እንደሚገኝ እና ያው ሀጽያቱ ወይም ደግሞ አንድ ዶክተር ማድረግ የሚችለው ነገር እያደረገ ስለሆነ ፈርቶ ደግሞ ያው ይህን ነገር ማድረግ አልቻለም ማለት ነው። እንግዲህ ምናሴና ሰላምዬ በጣም ለአንድች ዋጋ እየከፈሉ ነው፣ እስከምመታት ደረጃ ሰላምዬ ምናሴ እስከምትመታት ደረጃ ሆስፒታል እየሄዱ እየተመለሱ ከእሷ ጋር እንደሆኑ የተባበሯት ነበር። እንደውም ደግሞ እንግዲህ ታምቹ እና አሲር ያው ይሄን ነገር ታምቹ እንደሚወጣው ግድ ነው። ፎቶውና መስቀሉ እንደሸጠ ያው ለማንም አልተናገረም ነበር ማለት ነው። ውስጥ ውስጡን እየበላው እዛ ሆስፒታል ሄዱ ሲያቸው ያንቹ ነበር ውስጥ ውስጡን እየበላው ነበር። እና ያው የሆነ ሌላ ቃል ብሎ እየነገረው ነበር እንትና ያሰርጫለሁ እያለው ግን ምንም አልገባውም። በስተ መጨረሻ እንግዲህ ተከታትሎ ምንድን የሰራው ለሰው መመሰብ ሆን ያለሁ እያለ ሲነግረው በስተ መጨረሻም ደግሞ አሲር አልለቀቀውም እና ያው ፎቶ እና መስቀሉ ሱ ሰርቆ እንደሸጠ ነገር ማለት ነገር ግን አላተረፈውም። እሱም ደበደበው ማለት ነው። እንግዲህ ከአሲር አሁን የነገር እንግዲህ መስቀልና ፎቶም ተሰርቆ እንደሆነ እንግዲህ እርግብ ደግሞ ሁለተኛ እንዲያንቺ እንደው እንድታለቅስ እንፈልጋለን እንዴ መጨረሻ ላይማ ያንቺው ሀቅ መውጣት አለበት ማለት ነው እንግዲህ አሲር በጣም ደብድቧታል ማለት ነው እንዴት እንደሰራለ ብሎ ታምቹን ማለት ነው እንግዲህ ሰላምና እንትና ማነው ምናሴ ሐኪም ቤት ሄዶ በጣም ነበር ያዘኑት። ዶክተሩም ደግሞ ይዘሽ ውጪ ብሎ ተስፋ አስቆርጧል ነበር። ነገር ግን ሃኒቾ በሃይማኖቷ ጠንካራና ጀግና ሴት ናት ማለት ነው። ልክ ልኩን ነግረዋለች ማለት ነው። ዶክተሩንም ቢሆን ስህተትም እንዳለው ደግሞ እንደምታውቅ ነግረዋለች። ማጅመሩም ላይ ምርመራውም ላይ ውጤቱ ላይ ማለት ነው፣ ዲኤን ኤሉ ላይ ነግረውና ስታውቅበት፣ እንደውም እያሾፈ ነበር ማለት ነው። ከአንድ ዶክተር የማይጠበቅ ነገር ማለት ነው ግን ድራማው ዶክተሩ ላይ እኔ ማለት ምን ለማስተማር እንዲሁ አገባኝም ማለት እንዴት ነው? ዶክተር የሰው ኑሮ ያድናል እንጂ እንዴት ነው ከማጭበርበር ከማጭበርበር ጋር እንትን ብሎ የሚሰራው ማለት ነው። እዛ ላይ ግን እኔ ምን እንደሚያስተምር ፈልገው እንዳላግም ማጭበርበር አልነበረበትም ዶክተር ማለት ነው። ምክንያቱም ይሄ ለምንድን ነው የሚያስተምረው ለህዝቡ ምንድን ነው የሚያስተምረው? ብቻ እንግዲህ ተስፋ ቆረጠችበት ጊዜ የሰላምዬ አባት ወደ ሆስፒታል ሄደው ሆስፒታል እንግዲህ ሰላምን ሲያናግሯት፣ በቃ እንግዲህ ወይዘሮ ሜራት ስጠት ሰርታለች እና ነገ ለልጆቿ ግፍ ለእናንተ ግፍ ማስቀመጥ አልፈልግም እኔ ወጩን መሸፋን ይችላለ እና ዶክተሩን አገናኝ ሲላት፣ ሰላምዬ ራሱ ደስ ነበር ያለ ማለት ነው። እና በቃ በሃይማኖት እንዴት የምትተማመን ሁሉን ነገር በቃ ላይደል? ዶክተር ራሱ በኋላ እያደል ንቃት ነበር መልሶ ማለት ነው፣ ሀኒቾን ማለት ነው። ዶክተሩ ግን ዶክተሮ ላይ ያለው እንትን ምንም ነገር እኔ አልጣመኝም ማለት መስራት ባለበት እየሰራ አይደለም። ከአንድ ዶክተር የማይጠበቅ ነገር ነው እየሰራ ያለው። እንዲሁም ከአንቺ ሃይማኖት እና ከእኛ ማንንት እንላ እያለ ነበር፣ ሃይማኖት ጋር ፍክክር እያያዘ ነበር። ዞሮ ዞሮ ማለት ነው እንግዲህ የሰላም አባት አሳክሟቸዋለሁ። በስተመጨረሻ ምንግዲህ ወይዘሮ ሚላት እንደውሎ ዶክተሩ ሲነግራት እንደዚህ መሆን አይችልም። ሐኪሙን ያኔ እንዳትሀክም እያሎች ነበር ህክምናው እንዳታረግ፣ የፈለግከውን ብር ሰጠሃሉ እያሎች ነበርና፣ እሱ ደግሞ የሰላም አባት ደግሞ ልክ ልኩን ነግሮታል ማለት ነው። ከአንድ ዶክተር የሚጠበቀውን እንደዚህ አይደለም ብሎ እንደገና ደግሞ መብትና ግዴታ ይነጋለሁ ህሌና የሚባል ነገር አለ ሀኒ የራሱ እየነገረችው ነበር፣ ማለት ነው እውነት ነው። ከአንድ ዶክተር ዶክተር ማስተማር ባለበት ሁኔታ ድራማ ላይ ሰርቶ ያስተምራል እንጂ ከአንድ ዶክተር ከአንድ ተራሱ ራሱ የማይደረግ ነገር ነው ዶክተሩ እየሰራ ያለው ማለት ነው። እና ዶክተር ላይ እየተሰራ ያለው እንትን አኔ እንጃ ከዚያ በላይ እንግዲህ አይ እናንተ ሀብታሞች እንዲሁ በገንዘብ ነው እንዲ ሁሉን ነገር የምታደርጉት፣ አይ እኔ እንግዲህ ከዚ በላይ ለእኔም ጥሩ አይደለም ብሎ ያው ዘጋ ስልክ ማለት ነው። እሷም ደግሞ ያው አዘጋችበት ማለት ነው። ከዚያ እንግዲህ ሐኪም ቤት ያው አሴርና ሀኒቾ አብረው አድረው እንግዲህ አባታቸው ሲረጋ በጣም ነበር የተደሰቱት እንዳልነበር ያው ሲቀሰቅሷቸው እነሱ ተኝተው አሲር አሲር ተኝታ እንዳለ፣ አንቾ መሪ ሶስት ሚንቶ ጋር ነበር ያጋጫት ማለት ሰዋት ዲክ ያለው ማለት ነው። ያለ ከባድ ነው። እውነት ደስ የምል ነገር የሚያስለቅሳልም ያስደስታልም ነው። ማን ነው የትናንትና ነው እንግዲህ ፓርቱ፣ ድራማው በጣም ነው ደስ የሚለው። እውነት በጣም ያስለቅሳልም፣ በቃ ያስቃልም፣ የደስ የሚያስደስታ ነው። ሶኖና ደስ ይላል በጣም አንዳንድ መልካም ሰዎች እንደዚህ ሲኖሩ በጣም ናት የሆነ ደስታ ያመጣሉ። እንግዲህ የሰላም አባት በጣም መልካም ሰው ነው ማለት ነው። ልጆችም ደግሞ እንደሱ ምናሴ ራሱ በምታስፈልግብን ሳን ያገኘን ይህ መጣው እኛ ብር ቢኖረን ወደኋላ አንልም ነበር። እናታቸውን እንግዲህ አኩርፈዋታል፣ በጣም ተቀይመዋታል ማለት ነው። ከአንድ እናት አይጠበቅም እንግዲህ። በዛ በሜላት ተሸንፈሻል ማለት ነው። የነ ምናሴ እና የሰላምን ማን እንግዲህ እርግብ ደግሞ ገንዘቧ ልዘርፍን የመጣችው እንግዲህ ገንዘቧ ስትዘርፍ ደግሞ ሀኒቾን ታመሰግናለች ማለት ነው። እና ቀጣይ እንግዲህ እንጠብቃለን የሀኒቹ ሀቅ ይወጣል ብለን ማለት ነው። ተምቹም እንግዲህ ተቀጥቅጧል። ተምቹ ያው ስለተከተከተ ሀቁ ወጥቶ ሀኒቹ ደግሞ የእነ ሰላም እህት እንደምትሆን ተስፋለን ማለት ነው። በስተመጨረሻ በስተመጨረሻም እንግዲህ ወይዘሮ ሜላትና ከእነ ምናሴ አባት ጋር በጣም እየተጣላች ነበር። እንዲሁም ደግሞ ሰላም እና ምናሴ እንደመሰገኑትና በጣም እንዳኮሩት ወይም ደግሞ ትክክል እንደሰራ እየነገሩት ነበር ማለት ነው። አንቺም እንግዲህ ደስ አለ። ቀጣይ ደግሞ የዲኤንኤ ምርመራም ሀቅ ሀቋ እንደተሰረቀችና እሷ ትክክለኛ እንደሆነች እናምናለን ናለን እንጠብቃለን። ሀቅ ወንድም ይወጣላት ማለት ነው። ሀንቹ ታሸንፋለች፣ ወይም እነምናሴና ሰላም እህታቸው ትሆናለች ማለት ነው። ግን እዚህ ጋር መወለድ ቋንቋ የሚባለውን ነገር ያስተምረናል። እናሴና ሰላም ከሀና ጋር ያለው ነገር ማለት ነው። በእውነት ዋናው ትወና እነሱ ጋር ነው። በጣም በሀቅ መንገድ ላይ ነው የሚሄዱት፣ ሀቀኛ ናቸው። ብዙ ነገር ከነሱ እንማራለን ማለት ነው። ቀጣይ እንጠብቁ ውድ ቤት